ቅድስት ሰ ጆች እዚር ስና እንደምን አረፈዳችሁ፣ እንደምን አረፈዳችሁ። አሜን እግዚአብሔር አምላካችን ስቦ ካጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ አምላክ እንደፈቀደ እንደወደደ ጊዜ በጎ አገልጋይ በሚል ርስ የሚመክር እንደወደደ በ በደካማ አንደበት እንዲናገር እናፈራበትን ጥበብ በሚኒስትሮ እሚገልጥልን ዘንድ እግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። በቤታችን መና ጸሎታዋ ከሁላችን ጋር ይሆን። በጎ አገልጋይ በሚል እንነጋገራለን። እንግዲህ በቤተክርስቲያናችን እንደምናውቀው ዛሬ ገብርኄር ደግሞ በጎ አገልጋይ በሚል በተሰየመ ሰንበት ላይ እንገኛለን። የዛሬ ሳምንት ያለፈው ሳምንት እንግዲህ በማቴዎስ ወንጌል በምዕራፍ 24 ጌታችን ኢየሱስ ክርስቶስ በደብረ ዘይት ለሐዋርያቱ የዳግም ምጽአቱን ነገር የተናገረበትን ያስተማረበትን አይተናል፣ ተማምረናል። ምዕራፍ 25ትን ስናነብ እንግዲህ ጌታችን ከምጽአቱ በኋላ ስለ ምጽአቱ ሲናገር በዚህ አይነት ሁኔታ እመጣለሁ፣ እኔም ከመምጣቴ በፊት ደግሞ የሚፈጸሙ እንዲህ እንዲህ እንዲህ አይነት ምልክቶች አሉ ብሎ ለሐዋርያት ግልጽ አርጎ አስተምሮ ነግሯቸዋል። ይህ በምዕራፍ 24 ተመዝግቦ ልናገኛለን። በምዕራፍ 25 ጌታችን ኢየሱስ ክርስቶስ ይህን የዳግም ምጽአቱን ትምህርት በሁለት ምሳሌ ቀጥሎ አስተምሯል። የመጀመሪያው ምሳሌ አስርቱ ደናግላን ወይም አስርቱ ቆነጃጅቶች ይላቸዋል። እነዚህ አስር ቆነጃጅቶች ሙሽራውን ይጠብቁ እንደነበር፣ ሙሽራው በዘገየም ጊዜ አስሩ እንደተኙ፣ ሙሽራው መጣ በተባለ ጊዜ ደግሞ አስሩን ተነሱ ይላል ከአስሩ መካከል ግን አምስቱ ዘይት የያዙ አምስቱ ደግሞ ዘይት ያልያዙ ነበሩ። ዘይት ያልያዙት ወደ ሙሽራው ማዕድ መግባት እንዳልተቻላቸው። ይህንንም ምሳሌ ከተናገረ በኋላ በማቴዎስ ወንጌል በምዕራፍ 25 ቁጥር 13 ላይ የመጨረሻዋ ቃል እንዲህ ትላለች፣ ቀኒቱንና ሰዓቱን አታውቁምና እንግዲህ ንቁ። እንግዲህ ምናለ ንቁ። ስለዚህ ስለ ዳግም ምጽአት አስተምሮ በመጀመሪያው ምሳሌ ነቅተን ተክተን ልንጠብቀው እንደሚገባ አሳይቷል ማለት ነው። ነቅቶ ወይም ደግሞ ተክቶ መጠበቅ ግን ቁጭ ብሎ መጠበቅ ማለት አይደለም። ጌታ ይመጣል፣ ክርስቶስ ዳግም ይመጣል ብለን እናምናለን። መምጣቱንም ነቅተን እንድንጠብቅ ታዘናል። ነቅተን እንጠብቃለን ስንል ግን እጅ አጣምሮ ቁጭ ብሎ መጠበቅ እንዳልሆነ ደግሞ በዛሬው ትምህርት አስተምረናል ማለት ነው። ይህ ሁለተኛ ምሳሌ የተባለው የመልካም አገልጋይ ወይም ደግሞ የበጎ አገልጋይ በተምሳሌ በማቴዎስ ወንጌል ምዕራፍ 14 ጀምሮ የተጻፈልን ታሪክ ነው። ታሪኩን እንግዲህ ገብቻ እናነበው ምክንያቱም ቅድም ወንጌል ላይ ተነቧል፣ እንዲሁም እናውቀዋለን። ነገር ግን አንድ ወደ ሩቅ አገር ሊሄድ እንዳሰበ ብዙ ገንዘብ እንዳለው ሰው እንዲሁም ገንዘቡ ከፋፍሎ ሰጥቶ ሊሄድ እንዳሰበ እንደ አንድ ሰው ሆኖ መንግስተ ሰማያት ትመስላለች ብሎ ጌታችን ጀምሮታል ትምህርቱን። ለአንዱ አምስት ለአንዱ ሁለት ለአንዱ አንድ ሰጥቷቸው ወደ ሩቅ ሀገር ሄደ። በተመለሰ ጊዜ ምን አላቸው ይላል? ሁሉንም ተሳሰባቸው። እንግዲህ ይህችን ቃል እንዳንረሳ፣ ሁሉንም ምን አላቸው ተሳሰባቸው። እግዚአብሔር አምላክ ፈቅድ ሶስት ነጥቦችን አንስተን ትምህርታችንን የምንፈጽም ይሆናል። ሶስት ነጥቦችን አይተን የዛሬውን ትምህርት እንፈጽማለን። ብዙ አላቆያችሁም። የመጀመሪያው እግዚአብሔር አምላክ ለሁሉም ለእያንዳንዱ እንደ አቅምና እንደ ችሎታው ስጦታና ጸጋን ይሰጣል። ለማንኛውም ለሁሉም። ሁሉም ስንል ክርስቲያን ብቻ አይደለም፣ ሁሉም ስንል ኢትዮጵያዊ ብቻ አይደለም፣ ሁሉም ስንል አፍሪካዊ ብቻ አይደለም ብለን አልለይም። የሰው ልጅ ለተባለ ሁሉ ግን እግዚአብሔር እንደ አቅሙ እንደ ችሎታው ጸጋና ስጦታን ይሰጣል ለሁሉም። ሁሉም እንደ አቅማቸው ስጦታቸውን ይቀበላሉ። ነገር ግን አትርፋው የሚያመጡ ይጠየቃሉ ማለት ነው። ለአንዱ አምስት ሰጠ፣ ለአንዱ አንድ ሰጠ፣ ለአንዱ ሁለት ሰጠ፣ ለአንዱ አንድ ሰጠ። እንግዲህ እንዴት ለእኔ ሁለት ደረሰኝ፣ ለምን አምስት አልደረሰኝም አይባልም። በመጀመሪያ ምክንያቱም አቅማችን አምስት ስለሆነ አምስት ተሰጥቶናል፣ ወይ አቅማችን አንድ ስለሆነ አንድ ተሰጥቶናል። ይህን እንዳረሰ የሚሰጥማ ነው እግዚአብሔር። ለምን እንዲህ አድርገህ፣ ለምን እንዲህ አድርገህ ሰጠህ አይባልም። ምክንያቱም አምላክነቱን ወስዶ እንደኛ ቢያስብ ከሆነማ እንዴት አምላክ እንለዋለን? እንደ ሰው እንዲህ የሚቀና ለሱ ልጨምር ለሱ ልቀንስ እንዲህ አይሆንም እግዚአብሔር ዘንድ። እግዚአብሔር በአምላክነቱ በአምላካዊ ጥበቡ በሚያውቀው እከሌ ይህንን ያክል ይገባዋል፣ ይህን ያክል ይችላል በሚለው መጠን ሰጠዋል። ለምን ግን ለእከሌ አንድ ለኔ ለሁለት ተሰተኝ በዛብኝ አይባልም? አነሰብኝም አይባልም ግን ያለንን የተሰጠንን አስተውለን ሰርተን እናትርፍበት፣ ያስፈልጋል። በገዳም አንድ አባት ነበረ ይለናል። ይህ አባት ለመነኮሳት ማዕድል ያዘጋጀ የሚሰጥም ስራው ይህ ነበር። ሁልጊዜ ግን ወደ አምላኩ የጸለ ይለምናል። አምላኬ ሆይ አባ ከሌ እኮ አያለው። አባ ከሌ በትምህርቱ የምእመናንን ልብ ይመልሳል። አባ ከሌ በጸሎቱ ብዙ ሰዎችን ያድናል። አባ ደግሞ ከሌ እንዲህ አይነት ታምራትን ይፈጽማል። ምን ነው ግን ጌታዬ፣ እኔን እንዲህ እንጀራካ ጋር አድርግ አስቀረኝ ነበር። እግዚአብሔር አምላክም ይላል። ክርስቶስም ወደ ገዳሙ አብብሬት ሄዶ አናገረው። ለማ ተገለጠ ለገዳሙ ምን አለውም ይላል። ከገዳምህ ከመዓዛ ሁሉ መዓዛ ያለው ከጣዕም ሁሉ የሚጥም መልካም ሽቶ እቀበላለሁ። ይህ ሽቶ ደግሞ ከአንዱ ከደካማ ባሪያ የሚመጣ ነውና ለባሪያህ ነገረው፣ እግዚአብሔር ስራህን ይወዶታል ብለህ አለው ይላል። እንግዲህ አስተውል። እስኪ አሁን እግዚአብሔር ነገር እኮ ይደቃል። ለምን ለዚህ ሰው አልተገለጠለትም? ራሱ ጥያቄ ነው። ጠየቀው ማለት ነው። ይህ አባት ነው። ለምን እግዚአብሔር ለዚህ አባት አይቀልም? አሁን ሁለተኛ ሰው ሄዶ መጥራት እንደምንለው ማለት ነው። እንደዛ ከሚሆን ቀጥታ እኮ እግዚአብሔር ለዚህ አባት ተገልጦ በኖዳጅ ስራን ተቀብያለሁ፣ ደስ ይበልህ ሊለው ይችል ነበር። እግዚአብሔር ገኝ አላደረገም። ለምን ራእይ የማየት እንኳን ጸጋ የሚሰጣቸውና የማይሰጣቸው አንዱ ማለት ነው። አያችሁ፣ ይህ የአባት ራእይ ታይቶ ክርስቶስን አይቶ ከክርስቶስ ቃል ሰምቶ ቢሆን ኖሮ በታበ ነበር። ስለዚህ ያለችውንም ትንሿን ግብር ባጣ። ስለዚህ እግዚአብሔር ለምንችለው እንድንበማን ይቀርታል። ለእያንዳንዳችን እንደምንችለው እንደ አቅማችን ይሰጣል ማለት ነው። ሁሉም ግን የተሰጠውን ቢሰራ ሁሉም የተሰጠውን ቢያተርፍበት ስጦታው ለመጠናችን እንደሆነ ሁሉ ግን ሽልማቱ ለሁሉም አንድ ነው። ይህንን እንዳነሳ በኋላ ሽልማቱ ላይ እንደርሳለን። ስለዚህ እኔ አነሰብኝ ይጨመርልኝ አይባልም። ይሄ ማለት እኮ እንዴት ነው አሁን ሕክምና ላይ መድኃኒት ይሰጣል ሕጻናት ሕክምና ላይ ኪሎ ከሆነ ያክ ስክት ኪሎ ደግሞ አሳነሳችሁ ት ለምን ለኔ ከፋላል የሚባል አይደል አይባልም ማለት ለምን ለኔ ሁለት ክኒ ይተጠይ አራት ብለ ከረይ ተሰውት እንደ አንድ ዶክተሩ ሰፍሮ የሚሰጠን እግዚአብሔር የሚሰጠን ጸጋ ልናስተውል ያስፈልጋል። ይጨመርልኝ ይቀነስልኝም አይሰራም። ሁሉም እንደ አስፈላጊነቱ ጸጋው ይሰጠዋል። ሁለተኛ የተሰጠን ጸጋ እግዚአብሔርን እንድናገለግልበት መሳሪያ ነው ሁለተኛ ነጥባችን የተሰጠን ጸጋ ሁሉ እግዚአብሔርን እንድናገለግልበት መሳሪያ ነው አምስት የተቀበለውም ይላል ቁጥር አስራ ስድስት ላይ አምስት የተቀበለውም ወዲያው በገንዘቡ ንግድ ጀምሮ አምስት አተረፈ መቼ ወዲያው እያችሁ ይደር ይደር አይባልም ማለት አሁን ዛሬ ተማርናል መቼ ነው ስራ የሚጀምረው ነገሩ ዛሬ ነው። አረፍ ወዲያው፣ ተቀበለ፣ ስራ ጀመረ። ይሄን እንዳንረሳ እንግዲህ አሁን ወደ ዋናው ሐሳብ እንገባና ሁለት አባል አምስት፣ ሁለት እና አንድ ተሰጣቸው። ወላ ሐሳቡን ለመረዳት ያክል እቺ አንድ የተባለች ትመስላችኋለች የሰው ሁሉ እቺን አንድ አግኝቷል ለመሰላችሁ ለሁሉም አንድ አንድ ተሰጥቷቸዋል። ለአንደኛው ግን ከአንዱ ላይ ሌላ አንድ ተጨምሮለታል። ለአንደኛው ደግሞ ከአንዱ ላይ ምን አራት ተጨምሮለታል። ግን አንድ የተባለችው ለማትሰጣለች ለሁሉ። ይሄ ማለት የሰው ልጅ ሁሉ ማለት ነው። አባቶች ይቺ አንድ የተባለችው አእምሮ ናት ይላሉ። ሰው የሆነ እንዲያስብ እንዲያስተውል፣ መልካም ክፉን እንዲለይ ደግ እንዲያደርግ እግዚአብሔር አእምሮ ሰጥቶታል። ክርስቲያን፣ አህዛብ አይነው ከእንስሶች የምንለየው ለምንድን ነው? እግዚአብሔርን ስለምንመስለው። እግዚአብሔርን መሰለን ካልን ደግሞ ይሄ አእምሮ እንግዲህ አለ ማለት ነው። ስለዚህ የተሰጠንን አእምሮ አንደኛ እንዲሁ ደምዝዞ መቀመጥ እና አእምሮን ማባከል ትርጉም የለውም። ገንዘቡ እንደቀበረው አይነት ነው። ስለዚህ በዓለማዊ እንኳን መንገድ ብንሄድ አእምሯችንን ለምን እናውል ያስፈልጋል? ለስራ፣ ለትምህርት፣ ለመውጣት፣ ለመውደድ፣ ለመሳሰሉት ነገሮች በመንፈሳዊ ሲሆን ደግሞ ሌላ ትርጉም አለ ግን አእምሮ የተባለችው አንዷ ለሁሉም ተሰጥታለች። በጣም ቢወርድ ቢወርድ ቢወርድ አእምሮ የሌለው ሰው የለ። እግዚአብሔር ለምክንያት ካላስቀመጣቸው ሰዎች መስጠት ስለዚህ ሲወርድ አእምሮ የተባለችው አንዷ ለሁሉም ተሰጥታለች። እንዲሁም በራሳችን ደግሞ ህይወት ስ እንመልከት ጤና የተባለ ነገር ታውቃላችሁ። ጤና አልሰጠንም እንዲ አሁን ብንታመም እዚህ እንገኝ ነበር ስቶ ከታሟለ እነሱ ጤና ተነሱ ማለት የራች ጸ የራሳቸው ይኖራቸዋል። እግዚአብሔር ዛሬን በጤና ያቆየን። ብንታመም ምን እንሆን እንደምንችል ስለማነው የጸኑት የታመሙት መት በሽታ ታግሰው ላሉት እግዚአብሔር ይሰጠው በረከታለ። ግን ጤና የተባለን ነገር ሰጥቶናል። ስለ ጤና እግዚአብሔር ምናመሰግነው ያስፈልጋል። አ በተሰጠን ጤና ደግሞ ልንጠቀምበት ያስፈልጋል። ስለዚህ ዝም ብሎ ተኝቶ መዋል አያስፈልግም። ማለት እንደታመመ እንደ ታመመ አልጋን እንደሚሆን አልጋ ላይ ተኝቶ መዋል ትክክል አይሆንም። ምክንያቱም ወጥተን ሰርተን እንገባ እግዚአብሔር ጤና ሰጥቶናል። እሱ ብቻ አይደለም፣ ስራ፣ ትምህርት፣ እውቀት። ብዙ ጊዜ ሰዎችን ሳገኝ ምን ይላሉ? እኔ ትምህርት አስጠልቶኛል። ተማሪዎች ወደ ትምህርት አስጠልቶኛል። በተለይ ማትስ በጣም ወዳለው፣ እከሌ የሚባለውን ትምህርት ግን አልወደውም። እሺ ደግሞ ወደኛ ወደ ትልቆቹ ስራይን ስራ ነው፣ ስራ ነው አሁን ሰለች፣ ሌላ ስራ መቀየር አለብኝ፣ ወይም ደግሞ ሁለተኛ ስራ መጨመር አለብኝ ወይ ደግሞ ባልሳ አላለው አንድ አንድ አይደል ወይ? እንዲህ ዓይነት አለቃ እስከማገኝ ስራውስ ቢቀር አይደል? እሱም ስራ ግን እግዚአብሔር እንድናመሰግንበት የተሰጠን ነው። እንድናስተውል ነው የተሰጠን፣ እንድናመሰግንበት የተሰጠን እንድናገለግለው ነው በስራ ማገልገል ምንድን ነው እንችላለን? እንችላለን እንደው በጣም እናወርደውና ምሳሌ ቤተክርስቲያን ውስጥ አሁን ውጭ አለ አይደለ? ውጭ መጥረጊያ ይዞ መጥረግ ትልቅ ትልቅ በረከት እንዳለው እናስብ ያስፈልገናል። ተዉት፣ አሁን አንድ የማናውቀው ሰው ወይም ደግሞ አለቃችን የሆነ መልካም ያልሆነ አለቃ ቢኖር ምን አሁን እሱ ጋር ሄዶ መስራትና ለሱ መታዘዝ ምን ትርጉም አለው? ክርስትና ላይ አይጨምር፣ አይቀንስ። ስምንት ሰዓት ገብቼ አራት ሰዓት መቀት አለብኝ ከተባለ ለምን አርፍ እጄ ሰላሳ ደቂቃ አልገባም ጊዜንም ታይሜንም ሳስገባ ስቴቃ ብጨምርባትም ችግር አለው። እንዲሁ እያለ ለምንፈተ ይህን ማነሰው ነው የመሰላቸው አልገባንም ማለት ነው። እግዚአብሔር የሰጠን አንድ የተባለችው መክሊት አልተረዳናትም ማለት ነው። በእሷ ግን አምላክ ሆ ተመስገን ወጥቼ ገብቼ በልቼ እንጠጣ እንተኛ አድርገኛል አመሰግናለሁ ላ ያስፈልጋል። ሌላው ምንሰራው ከክርስትናችን ጋር የሚገናኝ የማይመስለን ከሆነ አንድ ምሳሌ ልስጣችሁ። እንዲሁ አንድ አባት በአንድ በረሃ ጭሙ ባለ በረሃ ይኖሩ ነበር ይላል። እና እኚህ አባት ውሃ ለማግኘት በጣም ረጅም ነገር ነው የሚጓዙት። ከዛ አንድ ቀን በጣም ደከማቸው፣ ፀሐዩ ሙቀቱ ደከማቸው እና ወደ ውሃው ሲጠጉ ይላል አሳባሰቡ በቃ አሁን እዚህ በረሃ ማንም ያይኝ የለም። እንደው ዓለም ትቼ መጥቻለሁ፣ እዚህ ከማሸሻለሁ። ስለዚህ በአቴ ዛ ሩቅ የለውም በአትቼ ለምን እዚህ ውሃ አለበት ጋር አልኖርም? አንደኛ እንደዛ ባደርግ ጠዋት ተነስቼ ያንን ሁሉ መንገድ ተጉዤ መድከም የለብኝም፣ ጸሎቴንም ጸልያለሁ። ሁለተኛ ጊዜ አገኛለሁ፣ እረፍት አገኛለሁ፣ ድካም አይኖረኝም። ስለዚህ እዚሁ ቅርብ ብኖራለሁ ብለው አሰቡና ይላል እቃቸውን ሊያመጡ ወደ በዓታቸው ለመሄድ ዞር ሲሉ የእግዚአብሔር መልአክ ከኋላ ቆሟል። ማና ህንተ፣ የእግዚአብሔር መልአክ ምን እያደረክ ነው? ኮትወትን እየቆጠርኩ ስለምን፣ በኮትወት ቁጥር መጠን ስፈር እናስታቸው ተብዬ አሃ እንደዛ ነው። እሺ ወደ ባታቸው ተመለሱና፣ ሀምሳ ምዕራፍ ርቀው መኖር ጀመሩ። ያከዘው አለ። ግልጽ ነው አሁን እንግዲህ፣ አስተውሉ። እኚህ አባት ከውሃ ጎን ኖሩ ኖሩ፣ ከውሃ ርቀው ኖሩ። ለአንድ ክርስቲያን ወይ ደሞ ለክርስትናቸው ምን ነው ታዲያ? እንደው እንደ ሰው እንደ ሰውኛ ኮ ቅድም ይላል አይደል? ባይደክሙ፣ ያንን ያክል ልቀት ባሄዱ እሳቸውም ይበረታሉ። ለመልካም ትግባር የሚጸኑ ነበር ግን ስለዚህ ያለቃቸው ይጠሙ ስራችን የከበደ እንዲሁ ቀላል መስሎ የሚታየው የስራ ቀላል አይደለም። እግዚአብሔር የሰጠው ስጦታ ወደ ተግባር ሲሆን ቀላል አይደለም። ምንም የማይመስለን ነገር እንግዲህ ይህንን ያክል በረከት ይዞን ሊመጣ ይችላል ማለት ነው። ስለዚህ በተሰጠን ጸጋ ልናገለግል ያስፈልገናል። የመጨረሻ ታምነው ላገለገሉት እግዚአብሔር ስጦታ ይሰጣል ዋጋን ይሰጣል ይሰጣልላለት ገለሉት ያ ለነሱ የሚገባቸው ይሰጣል። እንግዲህ እግዚአብሔር እኛን ካገለገሉት መሀል ያደርጋል። ይሄ ያላገለገለ የተባለ አንድ ሰው ሳንቲምን ወስዶ ምን አደረገው ይላል? ምድርን ቆፍሮ ቀበራት። ሁለት ምሳሌ፣ ሁለት ሀሳቦች ነገራችሁና ወደ ተሸለሙት እንሄዳለን። የመጀመሪያው ምድርን ቆፍሮ መቅበሩ እግዚአብሔር የሰጠውን ጸጋ ለዓለም አስቀረው ማለት ነው ይላሉ። መልካም አገልጋይ ሆኖ ሳለ፣ መልካም ሰው ሆኖ ሳለ፣ መልካም ምግባር ማድረግ የሚችል ሆኖ ሳለ፣ መልካም አስተማሪ መልካም ዘማሪ ሆኖ ሳለ በዓለም ሲተረጉመው በዓለም ቀበረው ማለት ነው። ግልጽ ነው አይደል? ከዓለም ልናገኝ ስንሮጥ ከእግዚአብሔር ያለው እናጣለን ማለት ነው። በምድር ቀበረው ማለት እሱ ነው ዋጋውን በምድር ሊቀበር ነው ማለት ነው አንድ በሁለተኛ በምድር የቀበረበት ምክንያት ደግሞ ሲናገር ምን አለ አንተ አለ ታትዘራ የምትሰበስብ አይደል ያልሰጠከው የምትቀበል እንደሆንክ አውቃለሁ ስለዚህ ፈራሁህ አለ ለምን ድንገት ይቺን ሳንቲም ብጥላት ከየት አምጥቼ እከፍላለሁ ብዬ ስለዚህ ፈራሁህ አለ ስለዚህ አስቀመጥኩና ጠበቅኩ ይሄ ማለት ምን

ስለዚህ በፍርሃት በቃ ጠብቃለሁ ይ ስጠኝ ሳልሰራ ብሎ ሳሉ ይጠብቃለሁ ለምንለው ለኛ ነው። ቀበረ ማለቱ ከዚህ አንጻር ነው። መስራት መድከም ሲኖርበት ማገልገል መጠጋት ሲኖርበት አይ ይበቃኛል ለምንል ማለት ነው። በመጨረሻ ግን እግዚአብሔር ለሁለቱ የሚገባቸውን ሽልማት ሸለመ። ለአምስትም ሁለትም አትርፎ ለመጣው አምስትም አትርፎ ለመጣ ሽልማታቸው ምንለው ሽልማታቸው ምንድን ነው? አንድ ነው አይደል? አንድ ነው ሽልማታቸው። እሱ ምንድን ነው? አንተ በጎ ታማኝ አገልጋይ ወደ ጌታ ማጭ ግባ። እንግዲህ አስተውሉ፣ በጎ ታማኝ አገልጋይ ሽልማታቸው አንድ ነው። ለምን የሰጣቸውን አትርፋ አመጡ እንጂ ለምን አምስት ለሰጠው በኋላ ተረፍክም ወይ ደሞ አምስት ለተሰጠው ለምን ትርፋ አላመጣህም፣ የትኛው እግዚአብሔር አይጠይቅም። የሰጠንም ይተበላል ለክስሎ በዮሐንስ ወንጌል በምዕራፍ 12 ቁጥር 26 ላይ የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይ ደግሞ በማ በዚያ ይኖራል፣ የሚያገለግለኝም ቢኖር አብ ያከብረዋል ይላል። የሚያገለግለኝ ቢኖር ይከተለኝ፣ እኔ ባለሁበት ማንዳለ አለ። የሚያገለግለኝ ስለዚህ አገልጋዮች ወዴት ነው የገቡት? ክርስቶስ ወዳለበት ማለት ነው። ክርስቶስ ወዴት ነው ያለው? ወዴት ነው ያለው ክርስቶስ ረመንሱ ወይም ሰሰባ በሰማይ በክብር አይደል? ስለዚህ ወደዛ ክብር ነው እንግዲህ። የሰጠው ምን ያክል ትንሽ እንደሆነና ሽልማቱ ምን ያክል ትልቅ እንደሆነ እንግዲህ እንድናስታውል ምንጠየቀው በጣም ትንሽ ነው። አስታውለለን ምን ሰራ? የምንጠየቀው በጣም ትንሽ ነው። ምክንያቱም እንደ አቅም የሚሰጥ አምላክ ስለሆነ፣ ከአቅም በላይ እኮ የሚጠይቁን ዛሬ ስልጣናት ያላቸው ወይ ደግሞ ጉልበት ያላቸው ሰዎች እኮ ነው ያስቸገሩት። ከአቅማችን በላይ የተጠየቅን እኮ ነው አለም ላይ የምንቸገረው፣ እንጂ እንደ አቅማችን እንጠይቀን አምላክ የሰጠንን ብናስተው መመለስ አያስቸግርም። ምክንያቱም ምን መሰላችሁ ማናችሁም ይላል ብታደርጉ አደረግኳት ሆኖ በእግዚአብሔር ጸጋ ግን እንደተደረገላችሁ እኮ ይላል። ስለዚህ ብጸልይ በመጸለይ አይደለም ምድነው እግዚአብሔር በሚሰጠኝ ጸጋ እግዚአብሔር ስለእኔ ባለው ፍቅር ግን አለው እንጂ ሆነ ጸሎት አልድም አንድም ያለን ሁለትም ያለን አምስትም ያለን፣ ሰደን ሰርተን ብናተርፍ ምናተርፈው ስለኛ ችሎታ አይደለም፣ እግዚአብሔር ስለረዳ ነው። ስለዚህ በቂ ወይም ደግሞ እንደ ችሎታችን ሰጥቶን እንድንሰራም አመቻችቶ እንድንሰራም አበርትቶ ከዛ የሰራ ነው የሚቀበል አምላክ ነው። አባ በቃት ማናቸው? አባ አቡነ ቄርሎስ ቅዳሴ ይቀደሱ ነበር አብዝተው። ለምን ግን ቅዳሴ ያበዛሉ ቢሏቸው እግዚአብሔር ስቆ ለምን አልቀደስክም ቢለኝ ምን እመልሳለሁ? አቤት ይላል። ምክንያቱም እንደ ምዕመኖ አልቀደሱም ካህናቱ እንዳለን ካህን ነ ቤተክርስቲያን ከፍቼ መግባት አልችልም እንዳለን ቤተ ክርስቲያኑ ቁልፍ ያለ ግልጽ ነው አይደለም እንዳላደርግ ወይም ወይም ደግሞ አላደርግም አላደረኩልን ምን ምክንያት ርፍለ ይችላለሁ ምክንያቱም ሁሉ ሰጥቶኛል እግዚአብሔር ካህን አድርጎኝ ጳጳስ አድርጎኝ በመጥሰና ቆሜ እንዴት ነው ቅዳሴ የማቀድሰው? ምክንያቱም የማቀርበው ምክንያት የለኝም እና ይላል። እንግዲህ እናስተውል። የሰጠንን የሚቀበለ እንድንሰራም አመሻሽቶልን ነው። ስለዚህ ልቡናችንን ከፍተን የሰጠንን ልናስተውል ልንሰራ ዝግጁ ልንሆን ያስፈልጋል። የአስተማሪ መከረ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን።